ሰላም ጤና ይስጥልን። በመላው ዓለም የምትገኙ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ይብዛልን። የዕለተ ሰኞ የመስከረም 26 2018 የጠዋት መረጃዎችን ይዘን መጥተናል። በዚህ የመረጃ ሰዓታችን የተለያዩ አዳዲስ እና ወቅታዊ የስፖርት መረጃዎችን የምንመለከት ይሆናል። የማርቲን ኦደጋርድን ጉዳት በተመለከተ የወጣውን አብዴት አዲስ መረጃ እንመለከታለን። ከዚህም በተጨማሪ አንጋፋው ጣሊያናዊ የፊት መስመር ተጫዋች ማሪዮ ባሎቴሊ ወደ እግር ኳስ ሊመለስ ስለመሆኑ እየተነገረ ነው። የትኛው ክለብ ነው ባሎቴሊን ሊያስፈርመው የሚችለው የሚለውን በዚህ መረጃ ሰዓታችን ላይ እንመለከታለን። ከዚህም ጉዳይ ባሻገር በትላንትናው ዕለት ጉዳት አጋጥሞት የነበረው ማርከስ ራሽፈርድን በተመለከተ አንድ አዲስ መረጃ ወጥቷል። ይህንንም ጉዳይ እንደዚህ ሆኖ እንነግራችኋለን። ከዚህም በተጨማሪ ደግሞ ደግሞ የሰርጂዮ ቡስኬትንም ጉዳይ እንደዚሁ ወደ እናንተ የምናደርስ ይሆናል። አንድ አሰልጣኝ ደግሞ ክለቡን ከተረከበ ከጥቂት ወራት በኋላ በክለቡ ተሰናብቷል። ያ አሰልጣኝ ማን ነው የሚለውን በዚህ የመረጃ ሰዓታችን እንመለከታለን። እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ እነዚህን መረጃዎች የምንነግራችሁ ይሆናል። ከዜናዎቹ ጋር የአራዳ ሜዳ ኮሜንታተር ተስፋ ወድቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው ጉዳያችንን እንለፍና አሰልጣኙን ያሰናበተው ክለብ ማን ነው የሚለውን እንመለከታለን። የስኮትላንዱ ክለብ ሬንጀርስ የክለቡ አሰልጣኝ ሩዘል ማርቲንን ከ123 ቀናት በኋላ ማሰናበቱን ይፋ አድርጓል። እኛ አሰልጣኝ በባለፈው አመት በእንግሊዙ ክለብ ሳውዝአምፕተን በማሰልጠን የሚታወቁ አሰልጣኝ ነበሩ። ነገር ግን ደግሞ በዚህ የስኮትላንዱ ክለብ ሬንጀርስ ክለቡ ውጤት እያመጣ አይደለም የሚገኘው። ያ መሆኑን ተከትሎ አሰልጣኙ ከክለቡ መሰናበታቸው ይፋ ተደርጓል። በስኮትላንድ የሊግ ጨዋታ ከፋልክሪክ ጋር በሰባተኛ ሳምንት ክለቡ አቻ መለያየቱን ተከትሎ ወዲያውኑ ከዚህ ክለብ አሰልጣኝነታቸው አሰልጣኙ መሰናበታቸው ይፋ ተደርጓል። በክለቡ ተከታታይ ውጤቶች ላይ የክለቡ ኃላፊዎች ከፍተኛ ቅሬታ እንደተሰማቸውም ጭምር ነው የተገለጸው። ከዚህም ባሻገር ደግሞ ሬንጀርስ በአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርገውን ውጤት እንደዚሁ ሳያገኝ ቀርቷል። ያ መሆኑን ተከትሎ እንግዲህ በዚህ በቻምፒየንስ ሊግ ውድድር ላይም የሚያሳትፈውን ውጤት ከአለማግኘቱም ጋር ተያይዞ በሰፋ የጎል ልዩነትም ጭምር ነው በፕሌይኦፉ የተሸነፈው በክለብ ብሩዥ ዘጠኝ ለአንድ በሆነ ውጤት ክለቡ የተሸነፈ ሲሆን ከዚህም ባሻገር ደግሞ በስኮትላንድ ፕሪምየርሺፕ በደረጃ ሰንጠረዡ ስምንተኛ ደረጃ ላይ የተቀመጠ ክለብ ሆኗል። ያ መሆኑን ተከትሎ እንግዲህ የክለቡ አሰልጣኝ ከኃላፊነታቸው መነሳታቸው ነው ይፋ የተደረገው። ከዚህ በኋላ ክለቡ የትኛውን አሰልጣኝ ወደ ኃላፊነት ሊያመጣ ይችላል የሚሉት በቀጣዮቹ ጊዜያት ላይ የምንመለከታቸው ነገሮች ይሆናሉ። ነገር ግን ክለቡ በዚህ የውድድር ዓመት ባድረጋቸው ጨዋታዎች ላይ በተደጋጋሚ እየተሸነፈ ና ነጥብ እየጣለ መሆኑ ምክንያት እኝን አሰልጣኝ ከኃላፊነታቸው ለማንሳት ትልቅ ምክንያት እንደሆነም ጭምር ተገልጿል። ወደ ጣሊያናዊ ተጫዋች ማሪዮ ባሎቴሊ እንወሰዳችሁ። አንጋፋው የፊት መስመር ተጫዋች ማሪዮ ባሎቴሊ ወደ እግር ኳስ ሊመለስ ስለመሆኑ ነው እየተነገረ የሚገኘው። ተጫዋቹ ፍሪ ኤጀንት ወይም ነፃ ወኪል ነው፣ በዚህ ሰዓት ምንም አይነት ክለብ የለውም። ነገር ግን ደግሞ በጣሊያን ሴሬ ዳግም ተመልሶ ሲጫወት ልንመለከተው እንደምንችል ነው እየተነገረ የሚገኘው። ይህ የፊት መስመር ተጫዋች እንግዲህ የተለያዩ ክለቦች ሲጫወት እናውቀዋለን። በኢንተር ሚላን፣ በማንቸስተር ሲቲ፣ በሊቨርፑል በእንግሊዝ በነበረው ቆይታ ከዛም ባሻገር ደግሞ በጣሊያን በበርካታ ክለቦች የተጫወተ ተጫዋች ነው። አሁን እየወጡ ያሉ ዘገባዎች እንደሚያሳዩት ከሆነ በተለይም ካልሲዮ መርካቶ እንደዘገበው ከሆነ የጣሊያኑ ክለብ ካግሊያሪ ይሄንን ተጫዋች ወደ ክለቡ ለማምጣት ፍላጎት እንዳለውና ንግግሮችን እያደረገ እንደሚገኝ ነው እየተነገረ ያለው። ባሎቴሊ 35 ዓመቱ ላይ ይገኛል። ነገር ግን ደግሞ የክለቡ የፊት መስመር ተጫዋች አንድሪያ ቤሎቲ የኤሲኤል ጉዳት በባለፈው ሳምንት ካጋጠመው በኋላ የገጠማቸውን የፊት መስመር ቀዳዳ ለመድፈን አንጋፎን የፊት መስመር ተጫዋች ማሪዮ ባሎቴሊን ወደ ክለባቸው ለማምጣት እየተንቀሳቀሱ እንዳሉ እየወጡት ያሉት መረጃዎች ያሳያሉ። ምናልባትም ባሎቴሊ እግር ኳስን ደግሞ ከፍ ባለ ደረጃ የሚጫወትበት ሌላ እድል ስለማግኘቱ እየወጡት ያሉት መረጃዎች ያሳያሉ። ወደ ሌላኛው ጉዳያችን ደግሞ ስናቀና ሰርጆ ቡስኬትን እናገኛለን። ቡስኬት እንግዲህ የመጨረሻ ጨዋታውን አከናውኖ ከእግር ኳስ ዓለም ተገሏል። በእግር ኳስ ታሪክ በጣም ውጤታማ ከሚባሉ ተጫዋቾች መካከል አንዱ ነው። ብዙ ትልልቅ የሚባሉ ስኬቶችን ማሳካት ችሏል። ከሀገሩ ጋር የዓለም ዋንጫና እንዲሁ ደግሞ የአውሮፓ ዋንጫን ከዚህም በተጨማሪ ደግሞ ከክለቡ ባርሴሎና ጋር ይህ ቀረ የማይባል በርካታ ስኬቶችን ማሳካት የቻለ ተጫዋች ነው። በኢንተር ማያሚ የመጨረሻ የእግር ኳስ ጨዋታውን ተጫዋቹ አከናውኗል። ወደፊት የእግር ኳስ አሰልጣኝ መሆን እፈልጋለሁ፣ አሁን ባለው ሁኔታ ግን እረፍት ማድረግ ያስፈልገኛል የሚል አስተያየት ሰጥቷል። ከዚህ ባለፈ ለረጅም ጊዜ በበርካታ ሳምንታት ላይ ጨዋታዎችን ሳደር ቆይቻለሁ። ልክ እንደ ማንኛውም ተጫዋች በብሔራዊ ቡድንም በክለብም ያለኝን ሁሉ ሰጥቻለሁ። ነገር ግን አሁን ደግሞ ከቤተሰቦቼ እንዲሁም ደግሞ ከልጆቼ ጋር ጊዜን ማሳለፍ እፈልጋለሁ። ከልጆቼ ጋር አብሬ ጉዞ ማድረግ እንዲሁም ደግሞ እግር ኳስን በተለየ እይታ ማየትና መረዳት እፈልጋለሁ። ወደፊት የሚመጣውን ነገር ግን አብረን እናየዋለን የሚል ሀሳብ ሰጥቷል። ሰርጆ ቡስኬት እንግዲህ በእግር ኳስ ምርጥ ከሚባሉ የአማካይ መስመር ተጫዋቾች መካከል አንዱ ነው። ቡስኬት አሁን ግን ከእግር ኳስ ዓለም መገለሉን አስታውቋል። ከዚህ በኋላ ምናልባትም በአሰልጣኝነት ልንመለከተው እንደምንችልም ፍንጭ ሰጥቷል። በቀጣዮቹ ጊዜያት ላይ ይህንን ተጫዋች በእግር ኳስ ተጫዋችነቱ አንመለከተው ማለት ነው። ውድ ቤተሰቦቻችን ቪዲዮን ላይክ እያደረጋችሁ መከታተላችሁን አትርሱ። መረጃዎቻችን አሁንም ይቀጥላሉ። የአርሰናሉን ተጫዋች ማርቲን ኦደጋርድን ጉዳይ በቀጣዩ ጊዜ የምንመለከት ይሆናል። ማርቲን ኦደጋርድ ባሳለፍነው ሳምንት ከዌስታም ጋር በተደረገው ጨዋታ ካጋጠመው ጉዳት በኋላ ከኖርዌይ ብሔራዊ ቡድን መቀነሱ ተገልጿል። ተጫዋቹ እንግዲህ ያጋጠመው የጉልበት ጉዳት በጣም ከፍተኛ ሊሆን እንደሚችልም በአርሰናል ደጋፊዎች በኩል ስጋትን ፈጥሯል። ያጋጠመው ጉዳት የኤምሲኤል ጉዳት ስለመሆኑ ነው እየተነገረ የሚገኘው። ምናልባትም ደግሞ ይህ ጉዳት ሶስት ደረጃዎች ያሉት ሲሆን በአንደኛው ወይም በሁለተኛው ደረጃ ላይ ያለ ጉዳት ሊሆን ይችላል የገጠመው የሚሉ ፍንጮችም ጭምር እየተመለከትን እንገኛለን። ምናልባትም ደግሞ የመጀመሪያው ደረጃ ጉዳት ካጋጠመው ከአንድ እስከ ሳምንት ከሜዳ ሊርቅ ይችላል። ሁለተኛው ደረጃ ጉዳት ካጋጠመው ግን ከአራት ሳምንታት እስከ ስምንት ሳምንታት ባለው ከሜዳ ሊርቅ እንደሚችል እየወጡት ያሉት መረጃዎች ያሳያሉ። ስለዚህ ማርቲን ኦዴጋርድ አሁን ባለው ሁኔታ ሙሉ በሙሉ የጉልበት ጉዳት እንዳጋጠመው ተረጋግጧል። ከዚህ በኋላ ተጨማሪ ምርመራዎች ይደረጋሉ። ተጫዋቹ የቀዶ ጥገና ያደርጋል ወይስ ሳያደርግም ከዚህ ባለፈ ደግሞ ለምን ያክል ሳምንት ከሜዳ ይርቃል የሚለው እንዲታወቅ ከዚህ በኋላ ተጨማሪ ምርመራዎች እንደሚደረጉ እየወጡ ያሉ ሪፖርቶች ያሳያሉ የመጨረሻዎቹን መረጃዎቻችንን እንመልከት ማርከስ ራሽፈርድን እናገኛለን ከዚሁ ከጉዳት ዜና ጋር ተያይዞ ትላንትና ባርሴሎና በሴቪያ በተሸነፈበት ጨዋታ ላይ ግን ማስቆጠር ችሎ የነበረው የቀድሞ የማንቸስተር ዩናይትድ ተጫዋች ማርከስ ራሽፈርድ ትላንትና ጉዳት አጋጥሞት እንደነበር ይታወሳል። ነገር ግን ትላንትና ከጨዋታው መጠናቀቅ በኋላ በወጡ ሪፖርቶች መሰረት የተጫዋቹ ጉዳት ለክፉ የሚሰጥ አይደለም፣ ከባድ ጉዳት ወይም ደግሞ ሲሪየስ ኢንጁሪ አይደለም ያጋጠመው የሚሉ ዘገባዎች ናቸው የወጡት። ስለዚህ ምናልባትም ተጫዋቹ በቀጣዮቹ ጊዜያት ላይ ፈርዘር ምርመራዎች ሊደረጉለት ይችላሉ። ግን አሁን እየወጡ እንዳሉ ዘገባዎች ከሆነ የተጫዋቹ ጉዳት ከባድ የሚባል ወይም ጠንከር ያለ ጉዳት አይደለም የሚሉ ዘገባዎች በስፋት ተበራክተዋል። ቀጣይ የሚጠበቀው ደግሞ ተጫዋቹ በምን ያክል ጊዜ ልምምር ላይ እንመለከተዋለን የሚለውን አብረን እናየዋለን። ወደ መጨረሻው መረጃችንን እንለፍና ሰርጆ ሪጉሊዮንን እንመለከታለን። የቀድሞው የቶተናም ሆትስፐርስና የማንቸስተር ዩናይትድ የተከላካይ መስመር ተጫዋች ሰርጂ ሪጉሊዮን ወደ ኢንተር ማያሚ ለማቅናት ንግግሮችን እያደረገ ስለመሆኑ ነው እየተነገረ የሚገኘው። እንግዲህ ይህ ተጫዋች በጣም በአስገራሚ ሁኔታ ምናልባትም ደግሞ ወደ ሜጀር ሊግ ሶከር ሊያቀና እንደሚችል ሜል ይዞት የወጣው ዘገባ ያሳያል። ኢንተር ማያሚ እንግዲህ በጣም አንጋፋ የሆኑ ተጫዋቾችን ነው ወደ ክለቡ ለማምጣት ከፍተኛ ጥረት እየተደረገ የሚገኘው፣ በየክረምቱ የዝውውር መስኮት አሊያም ደግሞ የዝውውር መስኮቱ በተከፈተባቸው ጊዜያቱ ሁሉ ጥሩ ጥሩ የሚባሉ ይሄ በእድሜያቸው ደረጃ እግር ኳስም በደንብ ኤክስፔሪንስ ያደረጉ ተጫዋቾችን ነው ወደ ወደ ክለባቸው እየሰባሰቡ የሚገኙት ለዚህም ማሳያው ደግሞ እንደነ ሊዮነል ሜሲ ከዛም ባለፈ እንደነ ቡስኬት ያሉ በጣም በእድሜያቸው አንጋፋ የሚባሉ ብዙ ልምድ ያላቸውን ተጫዋቾች ወደ ክለቦቻቸው እያመጡ ነው የሚገኙት አሁንም ደግሞ ይህንን የተከላካይ መስመር ተጫዋች ሰርዦ ሪጉሊዮንን ወደዚህ ክለብ ለማምጣት ከፍተኛ ስራዎች የተሰሩ እንደሚገኙ እየወጡ ያሉ ሪፖርቶች ያሳያሉ። ምናልባትም ደግሞ ተጫዋቹ በየትኛው ጊዜ ደግሞ ይህንን ክለብ ሊቀላቀል ይችል ይሆን የሚለውን ጉዳይ አብረን እንመለከታለን። ሪጉሊዮን ግን ወደ ሜጀር ሊግ ሶከር በማቅናት እነ ሊዮኔል ሜሲ የተጫወቱበት የሚገኘውን ክለብ ኢንተር ማያሚ ሊቀላቀል እንደሚችልና ንግግሮች የተደረጉ እንዳሉ የወጡት ሪፖርቶች የወጡት መረጃዎች ያሳያሉ። ወደ ተከታታዮቻችን ለእለቱ ለጠዋት የያዝንላችሁ ስፖርታዊ ጉዳዮች እነዚህን ይመስላሉ። ስላደመጣችሁን እጅግ አርገን ከልብ እናመሰግናለን። እንደዚህ አይነት ፕሮግራሞች እንዲደርሷችሁ ሰብስክራይብ እና ላይክ በማድረግ ፕሮግራሙን መከታተላችሁን አትርሱ። በሌሎች ፕሮግራሞች እስከምንገናኝ መልካም ጊዜ፣ መልካም ቀን ይሆንላችሁ።